ኻሊድ ቢን ወሊድን ከሰለመ በኋላ ረሱላችን ሰለላሁ አለይሂ ወአሊህ በግልጽ ለራሱ አንተ ሶሃባዬ አይደለህም ብለውታል ብስሚላህ ራህማን ራሂም አሰላሙ ዓለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ሙስሊም ወንድም እህቶች እንዴት ናችሁ ሰላም ናቸው መቼም አረ እሱ ትንሽ ደንገጥ ሳያደርጋችሁ አይቀርም ይገባኛል ጉዳዩ ሀቅ ስለሆነ ሀቅን ደግሞ በማስረጃ ተገድፎ እስከመጣ ድረስ የመቀበል የማንኛውም ሙስሊም ግዴታ ስላለበት እኔም ማስረጃውን አስገድፌ ወደ እናንተ ብቅ ለማለት ሞክራለሁ። ኢንሻላህ ኻሊድ ቢን ወሊድን ረሱላችን ሰለላሁ ዐለይህ ወአሊህ አንተ ሶሃባይ አይደለህም ያሉበትን ማስረጃ ከሶ ሙስሊም ኢንሻላህ ወደ መጨረሻው አቀርብላችኋለሁ ግን ኻሊድ ቢንወሊድ ከሰለመ በኋላ ምን አይነት ሰው ነበር፣ ቅዱስ ሰው ነበር ወይንስ እርኩስ ሰው ነበር የሚለውን እስኪ ትንሽ አብረን እንመልከትና ከዛ ወደ ማስረጃው እንሄዳለን። ኢንሻአላህ ኻሊድ ቢንወሊድ ማለት እንደው ከመስለሙ በፊት የነበረውን እንኳን አንዳንድ ነገሮች እንብንል፣ ኻሊድ ቢንወሊድ ቁረይሽ ረሱላችንን ሰለላሁ አለይህ ለመግደል ባሴረችበት ቀን ወይንም ረሱሉ ሂጅራ በወጡበት ቀን በዋናነት አቡ ጃህል፣ ኻሊድ ቢን ወሊድ፣ አቡ ላሃብ ነበሩ። የነዛን አርባውን የቁረይሽ ረሱልን ሊገሉ ሰይፋቸውን ታጥቀው ወደ ቤት ከሄዱት ውስጥ ዋና የጀማአው መሪ አንዱ ኻሊድ ቢን ወሊድ ነበር። ይሄ ሳይሰልም በፊት ያለውን እንቅስቃሴውን ነው ለመግለጽ የምፈልገው። በሁለተኛ ደረጃ ደግሞ በበድር ጦርነትም ላይ ሁላችሁም እንደምታውቁት ሙስሊሞች ከፍተኛ ድል ተቀዳጅተዋል። ወደ 71 እና 72 የሚሆኑ ኩፋሮች ተገለዋል። ኡሁድ ላይ ደግሞ ኩፋሮች ድልን ተቀዳጅተዋል። የድላቸው መቀዳጀት አንዱ ምክንያት ኻሊድ ቢን ወሊድ ነበር። ያው እዚህ ጋር አንፈርድበትም፣ ግዴታውን ተወጣ ብለን ነው የምናስበው። እንደው ለጠቅላላው እውቀት እንዲሆነን ነው በእሁድ ዘመቻ ሰባ ሁለት ሙእሚኖች ለመገደላቸው ሀምዛን ጨምሮ ምክንያቱ ኻሊድ ቢን ወሊድ ነው። ይህንን እንለፈውና አሁን እስልምናን ከተቀበለ በኋላ ኻሊድ ቢን ወሊድ ምን አይነት ሰው ነበር የሚለውን እስኪ ትንሽ አብረን እንመልከት። እንሻ አላ ኻሊድ ቢን ወሊድ ማለት በረሱላችን ሰለላሁ አለይህ ወአሊህ ዘመን በፈትሑልመካ ላይ የሰለመ ሰው ሲሆን ከፈትሑልመካ በኋላ ረሱላችን ወደ ተለያዩ አካባቢዎች ሰሃቦችን ልከው ነበር። የላኩበትም ዋናው ምክንያት ደግሞ እስልምናን አስተዋውቁ፣ አድርሱ ነው። አድርሱ እንጂ ተጋደሉ የሚል አንድም በረሱል ሰለላሁ አለይሂ ወሰለም ዘመን ምንም አይነት ዝዋ አልነበረም። ረሱላችን የሆነን ቀቢላ ወይንም ብሔር ሂደው ስለሙ ካልሰለማቸው እገላችኋለሁ ያሉበት አንድም ዘመቻ የለም። በቃ እስልምናን ያደርሳሉ የተቀበለ ይቀበል ያልተቀበለ የራሱ ጉዳይ አላህ ጋር ሂሳቡን ይስራ ነው ይሄ የቁርአን ህግ ነው እናም የተለያዩ ሰሐቦቻቸውን ወደ ተለያዩ ቦታዎች ልከዋል አንዱ የተላከው ኻሊድ ቢን ወሊድ ነበር አንዲት በኒ ሁዘይማ ወደ ተባለች ቀቢላ ልከውት ነበር እቺ በኒ ሁዘይማ የተባለች ቀቢላ ደግሞ በጃሂልያው ዘመን ከቁረይሾች ጋር ጦራ አድርጋ ድልን የተቀዳጀች ቀቢላ ናት፣ ጎሳ ናት። በርካታ ከሀያና ከሰላሳ በላይ ቁረይሾችን ገላ፣ ጦርነቱን አሸንፋለች። ኻሊድ ቢን ወሊድ ወደዝች ቀሪያ ሲላክ፣ ወደዝች ጎሳ ሲላክ፣ ሰዎቹ የሚገርማችሁ ሰልመናል፣ ሰልመናል፣ እስልምናን ተቀብለናል እያሉ ወደ ሰላሳ አርባውን አርዶ ጨረሳቸው። ሊያውም ከስሩ ያሉ ሰሃቦች ተው እያሉት ይህንን መጥፎ አስነዋሪ ስራውን ለረሱላችን ሰለላሁ ደብዳቤ ጽፈው ከስሩ የነበሩት ወታደሮቹ ላኩ። ረሱላችንም ሰለ ላሁ ለ ለ ውሃም ጡልኝ ብለው እጃቸውን ከታጠቡ በኋላ እጃቸውን ወደላይ ዘርግተው ያ አላህ ኻሊድ ቢን ወሊድ ከሰራው ስራ እኔ በሪእ ነኝ፣ ንጹህ ነኝ ብለው የተጠራሩበት ሰው ነው ማለት ነው። አንድም ሰው ወይም አንድም ሶሃባ ላይ የዚህ አይነት እርምጃ የወሰዱበት የለም። ኻሊድ ከሰራው አስነዋሪና መጥፎ አንተን ከሚያስቆጣ ስራ እኔ ንጹህ ነኝ ብለው አላህን የተማጸኑበት ነው። ለነዛም ለሞቱትም ሰዎች ልክ እንደ ነፍስ ማጥፋት ተቆጥሮ ማለት ነው። ኻሊድ ቢን ወሊድ የሰራው አስነዋሪ ስራ እንደ ነፍስ ማጥፋት ተቆጥሮ ረሱላችንን አልይን የደም ዋጋ ልከው ለተገደለባቸው ቤተሰቦች ለእያንዳንዳቸው ጉማ የሚባለውን ማለት ነው ከፍለዋል። የሚያጅባችሁ ይሄ ሰለምኩ ካለ በኋላ የሰራው ስራ ነው። በረሱላችን ረሱላችን በህይወት በነበሩ ሰዓት፣ ወደ አኼራ ካለፉ በኋላ አቡበከር ረዲላ አንሁ ከሊፋ ሲሆኑ ደግሞ ያው እንደምታውቁት በርካታ ጦርነቶችን አድርገዋል። የተለያዩ ጦርነቶች፣ አብዛሃኞቹ ጦርነቶች የነበሩት ረሱላችን የመረጡት ከሊፋ አልይ ስለሆነ ለአልይ ነው ሁሉ ነገራችንን የምንገዛው ነው አቡበከር ደግሞ በጊዜው ያው ስልጣኑን ይዘው ስለነበረ የእሳቸውን ኸሊፋነት በይዓ ለማይገቡት ሁሉ ጦርነት ገጥመዋል። እና ጦርነት ከገጠሙባቸው መካከል አንዱ ማሊክ ቢን ኖይራ ወደሚያስተዳድራት ቀሪያ ኻሊድ ቢን ወሊድን ልከውት ነበር፣ አቡበከር ያው በይዓ እንዲገባ ማለት ነው። ኻሊድም እዛ ደርሶ ማሊክ ቢን ኖይራ የተባለውን የጎሳውን መሪ ለአቡበከር ቃል ኪዳን እንዲገባ ሲያዘው፣ እኔ ረሱላችን በህይወት እያሉ ለአልይ ስለሆነ ቃል ኪዳን ያስገቡን ለአልይ ነው እንጂ ለአቡበከር ቃል ኪዳን አልገባም ሲል ጊዜ፣ አጋጣሚ እንደዚህ እየተነጋገሩ የአሱር ሶላት ይደርሳል። የአሱር ሶላት ሲደርስ እሺ አሰግደን ይለዋል ኻሊድ ቢን ኖ ማነው ኻሊድ ቢን ወሊድ ማለት ነው፣ ማሊክ ቢን ኖይራን እሺ ብሎ ሰይፉን አስቀምጦ እሱም የቀሪያውም ህብረተሰብ ሰይፋቸውን አስቀምጠው ወደ ሶላት ገቡ። ከዛ በኋላ ኻሊድ ከኋላ ስለነበረ በስሩ ለነበሩት ወታደሮች ሰይፉን ሰብስቡ ብሎ ጠቀሳቸው። አሰግደው ሲጨርሱ ሰይፋቸው ተሰብስቧል። እነ ማሊክ ቢን ንወይራ ማለት ነው። ልክ አሰግዶ እንደጨረሰ ብድግ ብሎ ማሊክ ቢን ንወይራን አንገቱን ቆርጦ ገደለው። ኻሊድ ማለት ነው። ልብ አድርጎ አሱር ያሰገደውን ሰውዬ ማለት ነው። ከዛ ስምን አደረጋትሉ ጉልቻ አምጡልኝ ብሎ ሁለት ትልልቅ ድንጋዮች አመጣ የማሊክ ቢን ኑወይራን ጭንቅላት እንደ ጉልቻ ተጠቅሞ ፈጣሪያችን አላህ ወለቀድ ከረምና በኒ አደም ያለውን ማለት ነው ከሁሉም ከፍጡራን ሁሉ አላቅ ነው ያለውን የሰው ልጅ ጭንቅላት እንደ ጉልቻ ተጠቅሞ ብረድስት አምጡልኝ አለ። ብረድስት መጣለት። ፍየል አምጡልኝ አለ። ፍየል መጣለት። አረደ። ስጋዋን የማሊክ ቢን ኑወይራ ጭንቅላት ላይ እንደ ጉልቻ አስቀምጦ እያቀጣጠለ ጠሽ ጠሽ ጠሽ ጠሽ እያለ ማለት ነው፣ ጭንቅላቱ ይህ ሁሉ ሲሆን ጎሳውም ሚስቱም ልጆቹም እያዩ ነው። የሚገርማችሁ ነገር ፍየሉን በልቶ ከጨረሰ በኋላ በዚሁ ያቆመ መሰላችሁ? ሚስቱ ጋር ገብቶ የማሊክ ቢን ወይራን ሚስት ሲደፍራት አደረ። የሚያጅባችሁ ነገር አስገድዶ ሲደፍራት አደረ፣ ልጆቿ ፊት ማለት ነው። ከዛዝ። ወደና ና አቡበከር ይሄ ሁላ ሲሆን ከሱር ያሉት ወታደሮች አረባክ እንዴት አንድ ሙእሚንን ያሰገደንን ሰው አንድን ሙእሚን እንዴት ትገላለህ? እያሉ እየተቃወሙት ነው። እና አብደላ ብን ዑመር ሁሉ ከሱር ወታደር ሆኖ ነበር ተቃውመውታል። ግን እሱ ወደ ኋላ ሊላ አልቻለም። ከዛ ወደ አቡበከርና ዑመር ጋር ወደ መዲና ሲመለስ አቡበከርና ዑመር ከፍተኛ ጠፍተጣሉ። ዑመር ይገደላሉ፣ ኻሊድን ይሄ ዝሙተኛ ነው፣ ዛኒ ነው አሉ። አንደኛ የሙዕሚን ነፍስ አጥፍቷል፣ ሁለተኛ ሙእሚን ሴት ሲደፍር አድሯል አሉ። ከዛው አቡበከር አይ እሱን ገደልን ማለት ፖለቲካችን ተዛባ ማለት ነው። ስለዚህ ይቅር ምናምን ነገር ተባለና ማለት ነው በዚሁ ታለፈ። ከሳምንት በኋላ ከወር በኋላ ደግሞ ወደ ሌላ ቀሪያ ላኩት አቡበከር። እዛም ሂዶ የሚገርማችሁ ልክ እንደዚሁ የቀሪያውን አስተዳዳሪ ገሎ ሚስቱን ማታ ሲደፍራት ዜና ሲሰራባት አደረ። ይህ ዜና አቡበከር ጋር መጣ። አቡበከር ደብዳቤ ጻፉ ለኻሊድ ቢን ወሊድ ማለት ነው። አንት ዝሙተኛ አንት ዛኒ በየሄድክበት የሙእሚን ደም ካላፈሰስክ አርፋ ሀተኛም ወይ ሰይፎችህ የሙእሚን ነፍስ ካልሆነ ሌላ ማጥፋት አይችሉም ወይ ትላንትና ያፈሰስከው የሙእሚን ደም አልረጋም ትላንትና ስታስጨኋት ያደርካት የሙእሚን ሴት ድምፅ ጆሯችን ላይ ያለ አሁንም ይሄንን ዝሙተኝነትህን ነፍስ ማጥፋትህን ደገምከው በቃ አንተ ያለ ዚናና ያለ ሙእሚን ነፍስ ማጥፋት ሌላ ስራ የለህም ማለት ነው፣ ብለው ደብዳቤ ጻፉለት። ይህንን የኻሊድ ቢን ወሊድን አስነዋሪ አጸያፊ ስራ ሙሉ ዝርዝሩን ማስረጃውን እንፈልጋለን፣ የአቡበከር ረዲየላሁ አንሁ ደብዳቤ ማስረጃዎቹን እንፈልጋለን የሚል ሰው ካለ አሁን በምስሉ ላይ የምትመለከቱትን የአቡበከር ረዲየላሁ አንሁ ሂላፍ አያያዝ ታሪክ የሚለውን በዩቲዩብ ላይ ጽፋችሁ ሙሉ አስነዋሪ ስራውን ከነ ማስረጃዎቹ ከነ አቡበከር ረዲ ላኑ ደብዳቤዎች እዛ ጋር ማግኘት ትችላላችሁ። ላለውኝ የሚያጅባችሁ ነገር ኻሊድ ቢንወሊድ ወሊድ ከመጀመሪያ ከኩፋር ከነበረበት ጀምሮ ሰለምኩኝ ካለበት በኋላ አንድም ቀን የካፊር ነፍስ አጥፍቶም በጅሃድም ይሁን በሌላ ሁኔታ አጥፍቶ አያቅም። ሰለምኩ ካለ በኋላ የገደላቸው ሰዎች በአጠቃላይ ረሱላችን ሰለላሁ አለይህ ወአሊህ ሙእሚኖች ናቸው ብሎ የመሰከሩላቸውን ሰዎች ነው የሚያጅባችሁ። ረሱላችን ሙእሚኖች ናቸው ብሎ የመሰከሩላቸውን ሰዎች ነው ሲደፍር የሚያድረው። ኢዳ እንኳን አይጠብቅም ነበር። አሱር ላይ ባሏን ገሎ ነበር፣ መግሪብ ላይ ሚስቲቱን ሲደፍር የሚያድረው የዚህ አይነት ከስነ ምግባር የወጣ ጋጠወጥ የሆነ ማንነት የተላበሰ ሰው ነበረ ኻሊድ ቢን ወሊድ። እኔ አሁን ይህን ፕሮግራም እንዳዘጋጅ ያስገደደኝ አንዳንድ ወንድሞች የእሱን ታሪክ ጠንቅቀው ሳያጠኑ ሳያጣሩ፣ ሞዓዊያ ቢን አቢ ሱፊያን በበድር ጦርነት ዓሊ ቢን አቢ ጣሊብ የገደላቸውን ቤተሰቦቹን ስለተበቀለለት በእሁድ ጦርነት ኻሊድ ቢን ወሊድ ማለት ነው። ዓሊይ በበድር ጦርነት የሞዓውያን ወንድሙን፣ አጎቱን፣ ያጎቱን ልጅ ገሏል። በእሁድ ጦርነት ደግሞ ኻሊድ የአልይን ቤተሰብ አጎቱን ምኑን ምኑን ስለገደለ የዛን ዋጋውን ለመክፈል ምስጋናውን ለማቅረብ የፈጠረለትን ወይም ያስፈበረከለትን ታሪኮችን ተመርኩዘው አንዳንድ ነሺዳዎችን አንዳንድ እንትኖችን ሲለቁ በማየቴ ህብረተሰቡ ደግሞ የኻሊድን ማንነት ሳያቅ በርካታ ሰዎች ስለ እሱ ጥሩ የሆነ ግንዛቤ ስላላቸው ማንነቱን እንዲያውቁ ፈልጌ ነው። እስኪ አሁን ረሱላችን ለ ላሁ ለ ለ ኻሊድ ቢን ወሊድን አንተ ሰሃባዬ አይደለህም ያሉበትን ከሶሒሕ ሙስሊም ማስረጃውን አብረን እንመልከት። እዚ ጋ ከሶሒሕ ሙስሊም ማስረጃውን ከማቅረቤ በፊት ብዙ ጊዜ ስለ ኻሊድ ሲነሳ ሰይፍላህ መስሉል፣ የተመዘዘ ወይም የተሳለው የአላህ ሰይፍ ይባላል። የሚያጅባችሁ ይህ በረሱሉ ምላስ ሰለላሁ ዓለይሂ ወአሊህ ሰይፉላህ ልመስሉል የተባለው አሊ ቢን አቢ ጣሊብ ነው። ይህ የአሊ ቢን አቢ ጣሊብን ደረጃ ወደ ኻሊድ ያስገለበጠው ሙአዊያ ቢን አቢ ሱፊያን ነው። ያው ሙአዊያ ስልጣን ላይ ሲወጣ በርካታ፣ በሺዎች የሚቆጠሩ ሀዲሶችን አስፈብርኳል። ካስፈበረካቸውም ሀዲሶች መካከል በጣም ከሚገርማችሁ ነገር አንዱ አዋጁ የነበረው ምንድን ነው? ረሱላችን ሰለላሁ ዓለይሂ ለአልይና ለአህለል ቤቱ የሰጧቸውን ደረጃዎች ለሌሎች ሰሃቦች ተገልብጦ ሀዲስ እንዲፈበረክላቸው እፈልጋለሁ ብሎ ተናግሮ ነበር። በዚህም አዋጁ ምክንያት በርካታ ሙናፊቅ የሆኑ ሰሃቦች በርካታ ሀዲሶችን አስፈብርከዋል። አንዱም ከተፈበረኩ ሀዲሶች መካከል ይህ የኻሊድ ቢን ወሊድ ሰይፉላህ መስሉል የተባለው ይገልበጥ እንዳለው ማለት ነው። ዋውያ ለአልይ የነበረውን የልቅና ደረጃ ለሌሎች ሰሃቦች ይገልበጠ የተባለውን ሰይፉላህ አልመስሉል የተባለው በረሱሉ ምላስ አልይ ነው ተገለበጠና ለኻሊድ ቢን ወሊድ ተሰጠ ማለት ነው። በሶሂህ ሙስሊም በሐዲስ ቁጥር 6652 ላይ እንዲህ የሚል ሐዲስ ተላልፎ እናገኛለን። ሐደሰና ዑስማን ኢብን አቢ ሻይባ ሐደሰና ጀሪር

ከፈትሑል መካ በፊት የሰለመ ወደ መዲና የተሰደደ ነው። ኻሊድ ቢን ወሊድ ደግሞ ከፈትሑል መካ በኋላ የሰለመ ነው። ረሱላችን ሰለላሁ ዐለይሂ ወአሊሂ ፈትሑል መካ ላይ የሰለሙትን ሰዎች ሰልማችኋል አላሏቸውም። ጡለቃ ነው ነፃ ወታችኋልና ያሏቸው፣ ለምን ቢባል ከአንገት በላይ እንደሆነ እስልምናቸውን ስለሚያውቁ ማለት ነው። ከዛስ ፈሰበሁ ኻሊድ ቢን ወሊድ አብዱራህማን ኢብን ዐውፍን ሰደበው። ፈቃለ ረሱል ረሱል ሰሙና እዚህ ጋር ማለት ነው። ረሱላችን አሉ ሰለላሁ አለይህ ወአሊህ ላተሱቡ አሓደን ሚን አስሓቢ አሉ። ለማን ነው? ልብ አድርጉ። ማን ማን የሰደበው ኻሊድ ቢን ወሊድ አብዱራህማን ኢብን ዐውፍን የሰደበው። ይህንን ሲሰሙ ምን አሉ? ላተሱቡ ተሱቡ አሓደን ሚን አስሓቢ ከአስሓቦቼ አንዱንም አትሳደቡብኝ አሉ። ምክንያቱ ይግባችሁ እንግዲህ ለማን እንደተባለ ፈኢነ አሓደኩም ለው አንፈቀ ሚስለ አሑድን ዛሃበት ማአድረከ ሙዳ አዲህም ወላ ነሲፈው፣ የእሁድን ተራራ የሚያክል እንኳን ወርቅ እንደው ለጅሃድም ይሁን ለሰደቃም ይሁን ለምንም ይሁን ብትሰድቁ የእነዚህን የመዋጅር ሰሃቦቼን ያክል ደረጃ አታገኙም አሉ። ስለዚህ እንግዲህ ኻሊድን ሰሃቦቼን አትሳደብ ካሉ ኻሊድ ምንድን ነው ማለት ነው? ሰሃብ አይደለም ማለት ነው። ይህን ቃል ረሱላችን ሰለላሁ ዓለይሂ ወሰለም የተጠቀሙት ለኻሊድ ነው። በኻሊድ እና በአብዱራሕማን ኢብኑ አውፍ መካከል ሲሰዳደቡ ልክ ሲሰድበው ሲሰቡ ሰሃቦች ናትስደብ አሉ፣ በሱ ምክንያት ማለት ነው። በጣም የሚያሳዝነው ነገር ግን ምን እንደሆነ ታውቃላችሁ? ይህንን ሐዲስ ግልብጥ አድርገው ቆርጠው ያመጡላችኋል። እዛው ሰ ሙስሊም በዚህ ቁጥር አንድ ቁጥር ወይ ሁለት ቁጥር ጨምራችሁ ማለት ነው። ይህን የኻሊድና የአብዱራሕማንን ችግር ከላይ ይቆርጡትና ታሪኩን ሐዲሷን ብቻ ለተሱቡ አስሓቢ የምትለውን ብቻ ያመጣታል። እና ዋናው ነገር ረሱላችን ሰለላሁ ዓለይሂ ወሰለም በግልጽ ለራሱ ነው የነገሩት። እንደው አይ ሰሃባ ነው የሚለውን እንኳን ቃል እንኳን እንጠብቅ ብንል ማለት ነው ረሱላችን ሰለላሁ ዓለይሂ ወሰለም ሌላ ጊዜ እንደሚጠቀሙት ሁሉ ተው ወንድምህን አትሳደብ፣ ተው ወንድምህን እንዲህ ለምን እንደዚህ በወንድምህ ላይ ድንበር ታልፋለህ ምናምን ይሉ ነበር። እዚህ ጋር ግን በግልጽ ነው ሰሃቦችን አትሳደብ አሉ ቁጭ በግልጽ ንጫል። ይህ ማለት አንተ ሰሃባ አይደለህም ማለት ነው። እንግዲህ በግልጽ ሁላችሁም የተረዳችሁኝ ይመስለኛል። ኻሊድ ቢን ወሊድ ሰሃባ አይደለም በረሱላችን እይታ ማለት ነው። በተጨማሪም ኻሊድ ቢን ወሊድ ማለት ሴሰኛ፣ እኔ አይደለሁም ያልኩት፣ ያው እዛ ጋር እንዳያችሁት ነው። በየሄደበት ባሎችን እየገደለ ሚስቶችን የሚደፍር ሰው ነው። ሁለተኛ ነገር ደግሞ ሰይፉ አንድም ቀን የካፊርን አንገት የሚሆን ነፍስ አጥፍቶ አያውቅም። ሁል ቀን የመጀመሪያውን ማሊክ ቢን ኖዌራ የሚሆን የሁለተኛውን የሄደበትን ጎሳ የሚያጅባቸው ሁለቱንም አሰግዱኝ ካለ በኋላ ካሰገዱት በኋላ ነው ሶላት ላይ ሲቆሙ ነው ወታደሮቹን ሰይፍ ሰብስቡ ብሎ አሰግደውት ሲጨርሱ የሚገሉት የሚገላቸው ደግሞ ራሱ የሚገላቸው የሚያጅባቸው በሌላ እንኳን አያስገድላቸውም። እና ኻሊድ ቢን ወሊድ ማለት በጃሂልያው የሚሆን ከሰለመ በኋላ ሰይፉ የሙእሚን ደም እንጂ የኩፋር ደም ጠጥቶ ማያቅ እሱም ቢሆን ደግሞ በሴሰኝነቱ የሙእሚን ሴቶችን ገላ ሲያረክስ የሚያድር የነበረ ሰው ነው። እንግዲህ ልቦና ያለው ልብ ይበል እላለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ።